ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አላችሁ አለን። እንግዲህ ዛሬ በአዲስ እርዕስ ነው የመጣሁት። እርዕሴ ከሚወዱት ጋር መኖር ያለው ደስታ ይላል። እንግዲህ ያው ሰሞኑን ሀይሚና ብሩኬ ያው ብሩኬ ከሌላ ሴት ጋር ተኝተዋል በማለት ያው እንግዲህ ሀይሚ ጠርጥረዋለች በዛም የመጣ ደግሞ ያው ተጨቃጭቀዋል፣ ማለት ነው። እንግዲህ ያው በጣም ያሳዝናል። ከምትወዱት ጋር ከምትወዱት ሰው ጋር ስትጣሉ፣ ስትጨጋጨጉ እንግዲህ ያው በጣም ያስጠላልም ይደብራል። እና ቤተሰብ ቪዲዮ ስትጀምሩት በላይክ በሰብስክራይብ በኮሜንት ጀምሩ። ብዙዎቻችሁ ቪዲዮ ስታዩ ላይክ አታድርጉ፣ ሰብስክራይብ እንኳን ባታደርጉ ላይክ አድርጎላችኋለሁ። እንግዲህ ያው መግቢያው ላይ እንዳያችሁ ሀይሚ በጣም ጦርነት ፈጥራለች። በእርግጥ አው ይገባታል፣ ጎበዝ ናት፣ አድንቃታለሁ። እንግዲህ መቼም ብሩኬ ይሄ ነገር አያደርገውም ሊፈትናት እንጂ እውነትም ኒንጃ ሀይሚን ትቶ ከሌላ ሴት ጋር መተኛት ወይም ደግሞ አቅፎ መሄድ መቼም አያደርገውም። እንግዲህ ሊፈትናት ይሆናል እላለው እና እንግዲህ ያው ብሩኬ ልጅቷ ማየት የለባትም፣ መውጣት አለባት፣ ሳትወጣ እንዳትከፍታት እያለ እንግዲህ መልስ ሰጥተዋል። ሀይሚም ደግሞ አልወጣም፣ ሳላያት ከዚህ ንቅንቅ አልልም እያለች መልስ ሰጥታለች። እንግዲህ ያው ሀይሚ አውም ከቦታዋ ንቅነቅ ማለት የለባትም እውነትም ይሁን ውሸትም ይሁን ማጣራት አለባት። አለዛ ደግሞ ያው ሁላችሁም ታውቃላችሁ መቼም ቤታቸው ሴጣን አይወጣም ማለት ነው። አረጋግጣ እውነትን ከሆነ ውሸትን ከሆነም አይታ መውጣት አለባት። አለዛ ደግሞ መውጣት የለባትም። እንግዲህ ያው አንዳንድ ሰዎች ትዳር ሚያፈርሱ አሉ። ከምትወዱ ጓደኛችሁ ጋር ሊያያችሁ ብዙ የሚመጡ ሰዎች አሉ፣ እና ሳታረጋግጡ ደግሞ እናንተን ደግሞ ረጥ ብላችሁ መጣላት የለባችሁ ምላለው። ሀይሚ ግን አደንቃት አለው። ሳላያት አልውጣም ብላለች። ለማንኛውም ላይክ፣ ሰብስክራይብ አድ።